በግእዝ ቋንቋ ጥያቄዎችን እንዴት እንጠይቃለን? መኑ እፎ፣ ምንት፣ መኢዜ፣ ስፍንቱ የመሳሰሉትን መጠየቃውያን ቃላት በመጠቀም ጥያቄዎችን መጠየቅ ይቻላል። እስኪ በምሳሌ ንገር። እሺ በምሳሌ እንመልከታቸው። መኑ ስንል ማን ማለት ነው ትርጉሙ። ስምከ የሚል ብንጨምርበት መኑ ስምከ ስምህ ማን ነው የሚል ትርጉም አለው ማለት ነው። ወይም መኑ ውእቱ ስምከ ብንልም እንችላለን። መኑ ስምከ ማለትም ይቻላል፣ ስምህ ማን ነው። ስሙን ሲናገር ደግሞ ስመ ይልና የራሱን ስም ያስገባል። ከዛ በኋላ ውእቱ የሚል ጨምርበታል ማለት ነው። ለምሳሌ ስሙ ዮሐንስ ቢሆን ስመ ዮሐንስ ውእቱ። ስምሽ ማን ነው ለማለት ምን እንላለን? መልካም በመጀመሪያ ስምሽ የሚለውን ማወቅ አለብን። ይህም ስምኬ ይሆናል። ስምኬ ማለት ስምሽ ማለት ነው። እዚህ ላይ መኑ የሚለውን መጨመር ነው። መኑ ስምኬ፣ ስምሽ ማነው? ይሆናል ማለት ነው። ስሟን ስትናገር ደግሞ ስመ ትልና ከዛ የራሷን ስም ታስገባለች ማለት ነው። ስሜ ላ ስሟን ታስገባለች መጨረሻ ላይ ውእቱ የሚል መጨመር። ለምሳሌ ስሟ ሐና ቢሆን ስሜ ሐና ውእቱ ማለት ትችላለች። ስሜ ሐና ነው። በዚህ መልኩ መስራት ይቻላል። በግዕዝ የአባተ ስም ማን ነው ብለን መጠየቅ እንፈልግ፣ ምን እንላለን? መኑ ውእቱ ስመ አቡከ ብለን መጠየቅ እንችላለን። መኑ ውእቱ ስመ አቡከ፣ የአባተ ስም ማን ነው? መኑ ማን፣ ውእቱ ነው፣ ስመ አቡከ፣ የአባተ ስም። የአባተ ስም ማን ነው ብለን በዚህ መጠየቅ እንችላለን ማለት ነው። የአባትን ስም መናገር ከፈለገ ደግሞ ስመ አቡየ ካለ በኋላ የአባትን ስም ያስገባል። መጨረሻ ላይ ውእቱ የሚል መጨመር ስም አዌ ዮናስ ውእቱ። አባቱ ስም ዮናስ ከሆነ ስመ አዌ ዮናስ ውእቱ በማለት መመለስ ይችላል ማለት ነው። ማነው፣ ማነህ፣ ማነሽ ለማለት በግእዝ ቋንቋ ምን እንላለን? እሱ መልካም። ማነው ለማለት መኑ ውእቱ ማለት እንችላለን። ማነው፣ መኑ ውእቱ፣ ማነው ማለት እንችላለን። መኑ አንተ ካልነ ደግሞ ማነህ ወይም አንተ ማነህ እንደማለት ነው። መኑ አንቲ አንቺ ማነሽ ወይም ማነሽ ማለት እንችላለን። መኑ አንቲ ብንል ማነሽ፣ መኑ አንተ ማነህ፣ መኑ ውእቱ ማን ነው ብለን መናገር እንችላለን ማለት ነው። መኑን ከግሶች ጋር መጠቀም እንችላለን? አዎ ይቻላል። ለምሳሌ እንመልከታቸው። ሆረ ብንል ሄደ ማለት ነው። መኑ ሆረ ብንል ማን ሄደ ማለት ነው። ነበረ፣ ተቀመጠ መኑ ነበረ፣ ማን ተቀመጠ? ተንሰአ፣ ተነሳ። መኑ ተንሰአ፣ ማን ተነሳ? እያን በዚህ መልኩ መስራት እንችላለን ማለት ነው። ለተመልካቾቻችን አንድ የቤት ስራ እንስትና ለዛሬ በዚህ በቀናል ማለት ነው። መፃ፣ መጣ ማለት ነው። መኑ መፃ ስንል ምን ማለት ነው? የአማርኛ ትርጉም ትርጉም ኮሜንት ላይ ጻፉ ከታች